ከላይ ከምን ኦኬ በጌም ያጋጥማል። አሁን ተታረቁ ተታረቁ። ኧረ እኔ አልጣላሁም አልጣላሁም ከማንም ሄለንም እንደዛ ሌላ ሁላት ለቤታ ና ላስታርቃችሁ። ደስ አይልም፣ በቃ ተታርቃችሁ ቤታም ትቀጣልሻለች በስነ ስርዓት። አልተጣላሁም አቢባ፣ አልተጣላሁም እንትኑ ኦርፍ ነው ቤታ ቀላል ሰታት ዜድ በጣም አከበደችባት። ለዛ እኮ ነው መስማት የፈለኩት። ቆይ አንዴ ቅጣት፣ እሷ ቅንድብ፣ ፀጉርሽ፣ ሻወር በዱቄት አራተኛ፣ ምንድን ነው ጋይሴ ሰጠችኝ። ሻወር በዱቄት መውሰድ፣ ቅንድም መላጨ፣ ፀጉር መቁረጥ፣ ከለሩን መቁረጥ እና ከአፍንጫዬ አስር ጊዜ እንደዚህ የጎረጎርኩ መላስ ይጣፍጣል እያልሽ ከዚህ መጥፎ ምንድን ነው እሺ ከዛ ከአራቱ አንቺ ሻወር በዱቄት ተቀጣሽ አዎ ኦኬ ይሄኛውን ጨረሰን ከዛ የሚቀጥለው ስንት ሁለት ቅጣት ነው የቀጣሽ አዎ እሱም እሱም እንደዛ ነው ውጭ ሄደሽ ውሃ እዚህ ውሃ ደፍተሽ አርጥበሽ ሰውነትሽ ተንከባለ ያለች አርጥቤ ከቤቴ ሄጄ ውጭ ተንከባለልኩ ቤትሽ ውሃ በስብሰሽ ከዛ ውጭ ወጥተሽ ቆሻሻ ላይ አስፋልት ላይ ተንከባለች አስፋልት ላይ ቤቱ ቤቱ ነው እኮ እሱን የመረጥሽው ንገሪኝ አሁን ይሄኛው ለምሳሌ ከአራቱ ቅንድብ ከመላጨት ፀጉር ከመቁረጥ እና አፍንጫ ጎርጉሮ ከመብላት በዱቄት ሻወር መውሰዱ መረጥሽ ቅጣት ኦኬ ሌላ አራቱን ደግሞ ንገሪኝ ሁለተኛውን ቅጣት ምን ምንድን ናቸው ያው ነው ቅንድብ አንዱ ቅንድብ የመላጨት እሺ ሌላ ምንድን ነው እኔ ያለሰቡስ መነ የትኛውን አሶ ግዳ ነው የኛውን የጨመረችልሽ በሁለተኛው ስታሸንፍሽ በዚህኛው ዱቄት በሻወር ከተቀጣሽ፣ ከዛ በሁለተኛው ደግሞ ይሄ ውጭ መከባለ የተቀጣሹ። እነሱ ከምን ምን ቅጣት ነው የመረጥሹ? እነሱ ሀቡ ይኸውልሽ፣ አንድ ወይኔ ላውራ፣ ወይ እሷ ታውራ፣ ወይ ደግሞ በተራ በተራ ናውራ። እንዳትደረብብኝ እኔም አልደረብባት ማንም ማንንም እንዳያስቋረጥ ይውልሽ ይውልሽ። የደበረኝ ሀቡ ምን መሰለሽ? አሁን ገና ስገባ ማለት ነው። አሁን እኔ ዜድን ወዳታለሁ ምናምን ገባሽ? ከእሷ ጋር መጫወት ፈልጋለሁ እንደ ማንኛውም ማለት ነው። ከነ ፍራይዴዎቹ ጋርም ስንጫው ከዚ ከማን ነው ከዲቦራም ጋር ከሁሉም ጋር እንደምጫወተው ከዜድ ጋርም ቀርቤ መጫወት ፈልጋለሁ። ግን የሆነ የምታመነጫጭቀውና ስድቧ ስለማይመችኝ ይህ ዲስርስ ቤት ነው። የሆነ ሊሚት አለሽ፣ የሆነ ባውንደሪ እንድታልፍ አልፈልግም። ም እሷን ባውንደሪ ማለፍ አልፈልግም። ተረዳሽኝ ተከባብረን ተዋደን ስንጫወት ደስ ይላል መጀመሪያ ጊዜ ፈርቼ ያንን ማለት ነው በደንብ ሳቂ አሁን አልቀሰሽ አሁን ትስቂያለሽ በደንብ ሳቂ ከዛ ከደቂቃዎች በፊት ምን አልኳት መሰለች ዜድ ገባውኝና ማለት ነው ብዙዎቹ እንዳውም እያየ ሲሰድባቸው አትጫወች አትጫወች ይቅርብ ሲል ኖ ለምን እንደሌሎች ሌሎቹ ይጫወታለሁ ብዬ ገባውኝ ነገርኳት ዜድ ስንጫወት እንደዚህ ይሄ አላፌቶሽን ምንጭቅጭቅጭቅ የምታደርጊውን አቡ አቁሚ አልኳት ያንን እኔ አልወድም በቃ ግን እንተራረብ አልኳት። አንቺ ግን ብራስ፣ አንቺ መላጣ ምናምን እኔና ዲቦራ እንደምንጫወት የለም ምናምን እንደዛ ይባባል፣ ምንም ችግር የለብኝም ግን ይሄ ፊቷን ኩስትርትር ስታደርገው እኔ ያንን ነገር እንዴት ነው ሆነ ሀቡ፣ ማርያም ያስጠላኛል። በቃ ዜድ እንደዛ ስትለኝ ሆነ ጠላትም ወዳጅም እንዳለን ታውቃለች። ነገ ምን እንደሚባል ታውቃለች። ያንን ስለማልፈልገው እኔ ለዛ ነው ከዜድ ጋር ያለኝ ነገር ሊሚት እንዲኖረን ፈለጉት ባባል ጨዋታ ጀመርን። ስንጀምር ሀቡ እኔ ቀጠዋትኝ ኩስኮሩን አይዋለም ሰላሳ ሺህ ምናምን ነኝ ከዛ በቃ ይሄ ስኮርት ነው ስለሆነ አሁን ጠንከር መቶ ሺህ ምናምን ብገባ ተረጋጊ ግዜ ዳሁንም ፊትሽና አጣ እኮ ሳትሪ ላይክ ዘና ብለሽ አውሪ ዘና ብለሽ የደበረሽ ነገር ካለ ልክ ነው ስጨርስ ሀቡ፣ ይሄ ይሄ ደብሮኛል። ጥሩ ነገር እኮ ነው ይሄ። እንደዛ በይ እንጂ እንደዚህ ምን ጭቅጭቅ ስታረጊ ሰው አይመቸውም። ላይክ የሚቀበልሽ አለ ማይቀበልሽ አለ። እውነት ዜድ ክርስቶስ ነው፣ በጣም ነው ምደብረኝ አኒዌይስ ከዛ እሷ የሰጠችቶሰጠሻት ነግራኛ ለት ከዛ አንቺ ደግሞ የሰጠሻትሽ ከዛ አቡ አሁን ለምሳሌ መቶ ሺህ ምናምን ብትከባ መቶ ሺህ ሁለት መቶ ሺህ ይበል ብገባ እሷም ተጠቅማለች አትሊስት ቪዩንም ስበሬ ትረኝ ይሰብራል እሷም ተጠቅማለች ተረዳሽኝ አይደል እኔ እዚህ ጋር ሞቅ ያለ ጌም እየተጫወተናለን ገና መጀመሪያችን ነው እያሟሟቀን ነው አቦ ሶ ላይክ ገና ነው ሰአቱ ምናምን ነገር በአንድ የመጣ መአቱን ለቀቀችብኝ እኔ ያልኳትኝ ዱቄት እየነሰነሽ አሁን ሰጂ ከዛ ዱቄት እየነሰሰ እንደው ምን ያልኳት ሙሉ እየነሰነሽ ሙሉ እየነሰነ አላረገችውም። ኢትስ ኦኬ በቃ የመጀመሪያ ነው፣ ሞቅ ያለ ጌም ላይ በደንብ ቀጣታለሁ አልኩኝ። ከዛ ውጭ ወተሽ ውሃ አርከፍከፈሽ፣ ተንከባ ላይ አልኳት። ሪካርዱን ልቀጣለሁ አቦ አውርጄ ማለት ነውና ዱቄቱን ታይዋለች እንድትች ነው ብትን ብትን እያረገች የነበረው እኔ ግን ሙሉ እንዲየገለበትሽ ነበር ያልኳት። አላረገችውም። ኢትስ ኦኬ ምንም ይያጣላንም ብዬ ውሃ ውሃ ተቀባችና ሜዳ ላይ ተንከባ ላይ አልኳትን ሀብ ከዛ በኋላ ሜዳ ላይ ተንከባለለች ማለት ነው። ተንከባለ እንዲህ ነው እኔ የፈለኩት የመጀመሪያውም ማለት ነው። ሞቀ ሲል ደግሞ በደንብ እንቀጣጣለን ብዬ በአንድ የመጣ ሀቡ፣ ሁማኔሬሽን ውልቅ አርገሽ፣ ውልቅ አርገሽ። ማውለቅ ሌላ ቅጣት ነው። ከሌሎቹ ጋር ስትጫወት አያታለሁ። ማውለቅ ሌላ ቅጣት ነው። መቆራረጥ ሌላ ቅጣት ነው አይደለ? ውልቅ አርገሽ ሁማኔሬሽን ቆራርጪ፣ አንበሳ ውርጂ። ከዛ ደግሞ ምንድን ያልሽን ዜድ ቲቪ ስበሪ ምናምን አለች። እንቁላል አርገሽ፣ ቆይ፣ አዎ እንቁላል አርገሽ ምናምን ሳይ፣ ከዛ ጫው በረዶ ያዣለች። አሁን አንቺ ትናንትና ያኔ ነርቭ ዳሜጅ ያረጋል፣ ይገርም። በረዶ አለሽ ወይ ያልኩሽ እዚህ ጋር እዛ፣ በረዶ ወይ ቆቀቀኝ፣ በረዶ ወይ በረዶ አለሽ ስትለኝ ሀቢባ። ከዛ መጀመሪያ ቆይ ላጣራ ምናምን አልኳትኝ። ከዛ ኖኑ ንገሪሴ በበረዶ በጨው ልቃጨ ነው ስራ እና መብቴ ነው ምናምን ነገር ነው ምናምን እንጂ አልኩሽ። ከዛው አውቀጣሽ ስትይ ምን አልኩሽ እኔ አላየሁም። ለምን አልሽኝ ታዲያ? እኔ እሱን አልቀጣሽም እኮ ማለት ትችላለች ነው እሱን አላየሁም አለች ሀቢባ። ትናንትና ተቀጣ እጇ አቋጠረ ስላትኝ እኮ እሱ እኮ ችግር የለውም እኮ እሱ ችግር ምንም ለራስሽም ጥሩ አይደለም አልኳት። ለአንቺም አትቀጩ ይሄን ቁጣ ታለው ከዛ በላ ሀቡ ንዴት ያመጣ ምንድነው ሚውት ታረ ሚውት አርጌሻል። እንደፈለግሽ አውሪ ምናምን ከማን ጋር ነው የምትጫወተው ሀቡ? ከኔ ጋር አይደለ ተከባብረን ተዋደን የምንጫወተው ተረዳሽን? ተዋደን ተከባብረን ስለምንጫወት እኔም ማዳመጥ አለባት እኔም እሷም ማዳመጥ አለብኝ። ሚውት ካረገች እንዴ ነው የምንሰማማው? ብንጨቃጨቀው በጭቅጭቅ ማልኩ። መከባበር ያለ ነገር ነው። ገብቶሻል? ያንን ነገር እንዴ ነው ዲስርስፔክት ስታደርገኝ አልፈልኩ ወጣች ወጣች ባል ነቅ ምን አልኳት። ነቅለሽ እንዳትወጪ ብዬሻለሁ። ገና ጌሙን ሳንጀምር ገስ ላይ መጥቼ እንጨቃጨቀ እስኪ በቃው ድረስ እንጨቃጨቀ። ከዛ ተስማምተን እንጫወታለን። ነቅለሽ እንዳትወጪ አልኳት። ነቅላ ወጣች። አለቀሰ፣ አለቀሰ ብሎ ጻፈው። ደሜን አፈላችሁ። ለምን ታለቅሳለች? እኔ ማስጠቆሩ ምንድነው የሚያስለቅሰው? ኦኬ ኦኬ፣ ቺግሪ ማስተቆሩ ምንም አትሪ። በእና ማስተቆሩ ምንም አትሪ። እሺ፣ እሺ፣ እሺ ወርቅዬ። ለአንቺስ አሰጥሽ፣ ለምን አላለቀሽም? እኔ ሰርቢያታለሁ ውስጥ ማለት ነው በውስጥ የስድብ ማአት ነው ላይቡ ወጥቼም ሰድብ አጣለሁ። ገባሽ አሁን ያታልክሽ? ቆይ ቆይ

አስ አስር አስር ሺ የመጀመሪያው ሀያ ሺ ኮይን አስገባችበት፣ ሀያ ሺ ኮይን። ከዛ ደግሞ አፍንጫሽ የጎረጎር አስር ጊዜ ይጣፍጣል ያልሽ ብያለች። እሱ ለምን እንዳርኳት ንገሻቡ። እንደዚህ ሁሉንም ተናገሬ፣ ሁሉንም ዜድ። በኔ ማርሰገቢ እኮ ምንም አላልኩሽም፣ ሁሉንም ተናገሬ። ችግር የለም። ቆይ አፍንጫ እንደዚህ መያዝ ቅጣት። ችግር የለም። እሷ ለሷ እንደዚህ አርጌ ሲዝ። አዎ እንደዚህ አፍንጫሽ ስለ ያልሽ አስታወስኩ አፍንጫሽ አስር ጊዜ የጎረጎርሽ ይጣፍጣል ያልሽ አፍሽን ውስጥ የከተትሽ ቢዋለች። አንድ በይ። ሁለተኛ ያያሽ ቆይ ያያሽ ቆይ ቅድም ያልነገርሽኝ ቆይ አራት ቅጣት ስትነግሪኝ እኔ ቁጣቶቹ እንድናቆም። ሶስተኛ አንድ ቅንድ በይ ሁለት ቅንድ ቤ- ላጭ። አራተኛ ከብጫ ብጫው አስር አስር ቁረጭ ያለች አስር

በመጀመሪያው ቅጣት የነበረው ቅንድም መላጨት፣ ጸጉር መቁረጥ፣ በዱቄት ሻወር መውሰድ፣ አፍንጫ ጎርጎሮ መብላት ከዛ ሀያ ሺህ ኮይን። አረ አምስት ቅጣት፣ የመጀመሪያ አፍንጫ መጎርጎሩና አደጋግሚ ብኝ። አቡ ደግሞ አፍንጫ መጀመሪያ ነው። የመጀመሪያው አለቀ። የሁለተኛውን ቅጣት ነገር ይዘድ። የመጀመሪያው አለቀ። ከዛ ሁለተኛው ቅጣት ላይ ነው። የሁለተኛው ሁለት ቅንድ ነበር። የሁለተኛው ደግሞ አንድ ቅንድ፣ አንድ ቺብቻ፣ አንድ ቅንድ። እሺ ሻወር በዱቄት ሻወር በዱቄት እኮ እኮ ነው። ከባድ ሆነ። ሌላውን እኔ ልንገርሽ። እኔ እለውን ሌላውን አለው ውጭ መንከብ አለ። ጨው በውሃ አይደል? የመጀመሪያው ጌም ነው የመጀመሪያው ጌም ነው። መጨረሻ ላውቅ ይሻት እንዳለ እየነገርኳት ነው። እዚህ ጨው በውሃ ምን ማድረግ ነው? መጠጣት

በሻወር ዱቄት ተደግሞ ነው አይደለ? ሁለተኛው ቅጣት ላይ ሁለተኛው ምርጫ ላይ ገብቷል በድጋሚ ነው። ነገ በድጋሚ አይደለም፣ አቡ እሱ ሁለተኛ ነው። እኔ እኮ መጀመሪያ በሰላሳ ስምንት ሺህ አሸነፍኳት፣ ከዛ እሷ አሸነፈች። ማየሙ ታረ በቃ እናንተ ለሕዝብ ክብር ይኖራችሁ፣ እኛንም እኔና ጃኒንም አክብሩን። ዚጋቦች ብለን ሕዝቡንም አክብሩት። በቃ በቃ አለፈ። አሁን ትቀጫለሽ ከዛ በሰላም ትጫወታላችሁ። ነይ ግጠሚ፣ ግጠሚ፣ ግጠሚ ነይ አስለቅስሻለሁ። እኔ እናቴ ትሙት አስለቅስሻለሁ። እናትሽንማ ስንቴ እናቴ ትሙት እያልሽ ገለመ እኔ አስለቅስሻለሁ አልኩሽ፣ አለ እኔ ሃቡ የማትቀጣው ቅጣት ነግራኝ ነው የገባችው። አንቺ ግን

ተይ ፌስቡክ ወስጮሽም ከእኔ ጋር እዚህ ጋር የምትሳደው ወደ እዛው ካድርጋችሁ። ተወጣሽ መስሎኝ ጃኒ። አልወጣሁም ሀቡ። ልምድ አሰብኩት ታውቂያለሽ። እኔ እነሱ ይጣሉ ነው አይደለ? ትቀጣና ቤታዩ ትቀጣና ተቀጣ ትመጣለች። በትልቁ ትቅደደውና ትመጣለች። ተገጭ ቤታዩ እና ጃኒ ኑጣ። ዜድ እና ሀቢባ ተጫወቱ። በቃ ለምን መሰረት ብቀጣቀጥሽ ደስ ይለኝ ነበረ። በጣም ተናድጃለሁ። ላይክ ግን እሷ ትቀጣቀጫለሽና ትቀጣቀጫለሽ፣ እናትሩ ትቀጣቀጫለሽ። በቃ በሉ ተጫወቱ።

ለምንድነ መውጣ? ከቤቴ አንቺ፣ መቼ ነው አይምሮሽ የሚሰራው? አረ እቺ ይኔ ውጪ አድዛ ደን ነው